የእግዚአብሔር መንፈስ አንድ ነገር አሳይቶኛል። በሳውት አፍሪካ በጣም የሚገርም ነፋስ ሲነፍስ አየው። ይሄ የሚነፍሰውን ነፋስ እያየው ምንድን ነው ጌታ ሆይ እያልኩ እያለው እግዚአብሔር መንፈስ እንደዚህ ብሎ ተናግሮኛል። ሕዝቤ እኔን በመፈለግ መንፈስ እነካዋለው፣ በድጋሚ ብሎኛል። እግዚአብሔርን የመፈለግ ነፋስ በዘጠኙም ፕሮቪንስ ባሉ ኢትዮጵያውያን ውስጥ እንደገና ሲነሳ አይቻው። በጣም ብዙ ቦታዎች ላይ ኮንፈረንሶች እንደገና በጣም በብዛት ሲሆኑ አገልጋይ በዝቷል። በጣም ብዙ አገልጋይ መጥቷል ከኢትዮጵያ ይባላል። በጣም የሚገርማችሁ ነገር አገልጋይ እስከሚያንስ ድረስ የማገለግለው ጌታ ነው የተናገረኝ። ብዙ አገልጋዮች እስከሚደክሙ አጀንዳ እስከሚበዛ ድረስ መንፈሱን የመፈለግ ነፋስ ምድሪቱ ላይ ሲሆን አይቻለሁ። በየቤተ ክርስቲያኒቱ ውስጥ በኢትዮጵያውያን ውስጥ በሳውዝ አፍሪካ ባሉ ኢትዮጵያውያን ልብ ውስጥ የሚጠይቅ ትውልድ ሲነሳለው መንፈሱን የመፈለገ፣ ለምንድነው እግዚአብሔር ማንፈልገው? ለምንድነው ማንጸልየው? ለምንድነው በመንፈስ ቅዱስ መንፈስ ሙላት ማንነካው? እንደገና ነገራችን ማይነሳው? ታውቃላችሁ፣ የመንፈስ ቅዱስ ሙላት በየጊዜ የሚሆን እንጂ አንድ የተሞልተን የሚቆም አይደለም። ለዚህ ነው መንፈስ ይሙላባችሁ የሚለው። ሁልጊዜ ነው የምንሞላው። ድነናል፣ አዎ። ተቀብተናል፣ አዎ። ዳግም ልደት አግኝተናል፣ አዎ። መንፈስ ቅዱስ አድሮብናል፣ አዎ። መሞላት ግን ዴቱ ነው። በእግዚአብሔር ቃል እንሞላለን በመንፈሱ እንሞላል። በጣም የሚገርም ነፋስ ሲነፍስ አየውና ደነገጥኩኝ። ጌታው እንደተለመደው ደግሞ ምንድን ነው ምንድን ነው የነፋስ አልኩኝ። ኖ ህዝቤ እኔን በመፈለግ ነፋሳ ነ በመፈለግ ነፋስ ላቲባሮሺ ፕራዲያ እኔን በመፈለግ መንፈስ እንደገና ይነሳል ብሎኛል። በዘጠኙም ፕሮቪንስ ላይ በየከተማዎቹ ላይ በየአብያተ ክርስቲያናት ላይ በሳውት አፍሪካ ያላቸው፣ ይህን ስሙኝ መንፈሱ ነው የሚንቀሳቀሰው። ሰው አደለም የሚያንቀሳቅሰው፣ ነቢይ አደለ፣ አፖስትል ብሩክ አለም ወይም ደግሞ የሆኑ አገልጋዮች አሉ። መንፈሱ ይንቀሳቀሳል። እኔን በመፈለግ እንደገና የህዝቤን መንፈስ አነቃቃለሁ ብሎኛል። ጌታ እንደገና ይነሳል። ይህንን ካላችሁ ሌላ አገር ያላችሁ ትሰማላችሁ። ብዙዎች በእግዚአብሔር መንፈስ ሪቫይቫል። በጣም የሚገርማችሁ ነገር ትውልድ ኢትዮጵያውያን የሆኑ በሳውት አፍሪካ ያሉ በእግዚአብሔር መንፈስ ተነቅተው በመንፈስ ቅዱስ ኃይል ሲቀጣጠሉ አይቻል። በሳውዝም አፍሪካ በሉ በተለያየ ዓለም ላይ ያሉ ቤተ ክርስቲያናት ተስፋቸው ልጆች ናቸው። የሚቀጥለው ጀኔሬሽን ላይ ካልተሰራ ዛሬ ላይ የምታዩት አዳራሽ ተገዝቶ ነው ተመልሶ ይሸጣል። ተመልሶ ይሸጣል። ምክንያቱም አይተናል፣ ብዙዎች እንደዚያ ስላደረጉ። ይህን ደግሞ ሁልጊዜ በሄድኩበት ቦታ ሁሉ ይጮዋለሁ እና ልጆች ላይ ለመስራት ደግሞ ሾርትከቱ እናቶች ላይ መስራት ነው ሴቶች ላይ መስራት ነው። ይሄ ትልቅ ነገር ነው። የቤተክርስቲያን መሪዎች፣ አገልጋዮች ካላችሁ ይህን ኃላፊነት የያዙ ስልጠናዎች ያስፈልጋሉ። በትምህርት ያልተተከለ በኮንፈረንስ አይጸናም። የእግዚአብሔር መንፈስ ይህንን ተናግሮኛል። በምድሪቱ ላይ እግዚአብሔርን የመፈለግ ነፋስ እንደገና ሲነፍስ አይቻል። እንደገና ሲነፍስ ብዙዎች እንደገና ሲቀጣጠሉ እንደገና ሲነሱ መጸለይ መጸለይ ሲሉ መንበርከክ መንበርከት ሲሉ ጾም ጾም ሲሉ ኮንፍረንስ ኮንፍረንስ ሲሉ ትምህርት ስልጠና ሲሉ ብዙ ቦታ ላይ እየተሰበሰቡ በህብረት እግዚአብሔርን የመፈለግ ነፋስ በሳውዝ አፍሪካ ዘጠኙም ፕሮቬንስ ላይ ይነፍሳል። እቤታችሁ ያሉ ትንንሽ ልጆች፣ እቤታችሁ ያሉ ትውልደ ኢትዮጵያውያን፣ እቤታችሁ ያሉ ወጣቶች በእግዚአብሔር መንፈስ ኃይል ይነካሉ፣ ለብዙዎች መድረስ ይጀምራሉ። ጌታዬን ባርኬዋለሁ። ለካ ተስፋላት ቤተ ክርስቲያን ቀጣይ ዘመን ላይ ብዬ በጌታ በኢየሱስም ይሄ መንፈስ ሲመጣ ዘረኝነትን ይበላል። በገንዘብ ፍቅር ተይዞ የሆኑትን ብዙ እስራቶችን ይበጥሳል። ወንድም በወንድሙ ላይ የሚነሳውን ክፋት ይመታል። ይሄ ነፋስ እንደገና በሳውዝ አፍሪካ በዘጠኙም ፕሮቪንስ በኢትዮጵያውያን አብያተ ክርስቲያናት ላይ እንደገና ይነፍሳል። ይውልሲ ታያላችሁ። በኢየሱስ ስም ሆነ።